ሴት ልጅ ላፈቀረችው ወንድ ብቻ የምትሰጠው ነገር ፍቅር በራሱ መስጠት ነው። አንተ እንደ ወንድ በአንድ መንገድ ትሰጣለህ፣ እሷም ደግሞ እንደ ሴት በሌላ መንገድ ትሰጣለች። አንዲት ሴት ሙሉ በሙሉ በፍቅር ስትወድቅ ለሌላ ለማንም ወንድ ያልሰጠችውን ለየት ያለ ነገር መስጠት ትጀምራለች። ዛሬ ከልቧ ያፈቀረች ሴት ለአንተ ብቻ የምትሰጠውን የሚያስደንቁ ነገሮች እነግርሃለሁ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር እንማማራለን፣ እንመካከራለን። በተለይም ደግሞ በዚህ ቻናል የእኛን የሴቶች ምስጢር ትሰማላችሁ። ሰብስክራይብ አድርጉ እሺ። የመጀመሪያው ነገር እንግዲህ ከልቧ የወደደች ያፈቀረች ሴት ለአንተ ብቻ የምትሰጠው ነገር ሙሉ በሙሉ ጥርጣሬ የሌለው ታማኝነት ነው። እውነት ለመናገር ሴት ልጅ በተፈጥሯ በጣም ተጠራጣሪ ናት። ግን ግን ፍቅር ውስጥ ስትሆን የእውነት ስታፈቅር ይህን ጥርጣሪዋን ትታ ሙሉ በሙሉ ታምናሃለች። ብዙ ነገሮቿን ትነግርሃለች፣ ሚስጢሮቿን፣ ስጋቶቿን፣ ፍርሃቶቿን፣ ያሳለፈችውን መንገድ፣ የመጣችበትን መንገድ፣ ወደፊት የምታስበውን፣ የምትፈልገውን፣ በቃ ሁሉ ነገሯን ትነግርሃለች ስለምታምን ማለት ነው። ይሄ እምነቷ ደግሞ ካለማወቅ ወይም አለደለ በቃ በቀላሉ የምትሸወድ ሁና ምናምን አይደለም ስለወደደች ነው። በቃ ፍቅር ውስጥ ስለሆነች ያሸነፋት ትልቅ ኃይል ስላለ ነው እንደዚህ የምትሆነው ማለት ነው። ሴት ልጅ እንዳልኳቸው በጣም ጠንቃቃ ናት። ሴት ልጅ ብዙ ነገሮችን ትጠራጠራለች። ፍቅር ውስጥ ካልሆነች በቃ ብዙ ነገሮች ግልጽ ግልጽ ግልጽ ብለው ነው የሚታዩት ስለምትጠራጠር ማለት ነው። ግን ፍቅር ውስጥ ስትሆን ይሄ ጥርጣሬዋ ይሄ አይደለ ነገሮች የምታይበት አይን ይለወጥና፣ በፍቅር አይን ስታይግ በቃ ታምናለች፣ ዝም ብላ ታምናለች። እንዳልኩት ነው። በቃ በዙሪያ ያሉ ሰዎችን ሁሉ አሳልፋ ትሰጥሃለች። ታወረሃለች፣ ትነግርሃለች። በቃ ምንም የምትደብቅህ ነገር የለም፣ ምንም ማለት ነው። እንደው አትንገሪው ተብሎ የተነገራት ነገር ሁሉ መታ ትነግራለች። የዚህን ያህል ግልጽ ትሆንልሃለች፣ የዚህን ያህል ትተማመንባለች፣ የዚህን ያህል ትደገፋለች። እና ወንዶች ይህንን እና ቀጥሎ የምነግራችሁን ነገሮች ከሴቶች ስታገኙ ሴት ልጅ ስትሰጣችሁ እነዚህን ነገሮች ይሄ አለ አይደል አለማወቅ ሞኝነት ምናምን አድርጋችሁ አታስቡ። በቃ ስለወደደቻችሁና ስለወደደቻችሁ ብቻ ነው። ከእንደዚህ አይነት ስሜት ብትወጣ ምናልባት እናንተ ያደረጋችሁት ነገር ወይም ለዚህ ሪስፖንድ ያደረጋችሁበት መንገድ ጥሩ ካልሆነ ከእንደዚህ አይነት ስሜት ስትወጣ ሌላ አይነት ሰው ነው የምትሆነው። ሌላ አይነት ማለት ነው በቃ እስክትገረሙ ድረስ እናንተ እንደዚህ የምትሆነው ይህንን ነገር የምትሰጥህ እምነቷን የምትሰጥህ ቀጥሎ የምነግርህም በጣም የሚያስገርሙ ነገሮች የምትሰጥህ ስለወደደችህና ስለወደደችህ ብቻ ነው። ሁለተኛ የማይቀለበስ ድጋፍና ርኅራኄህ የወደደች ሴት ከጎን ትቆማለች። በቃ እንዴት ልበላችሁ፣ በማንኛውም ሁኔታ ከጎንህ ናት። ህይወት ውስጥ ምንም ይፈጠር ምን፣ ወደክም፣ ተነሳህም፣ አገኘህም፣ አጣህም፣ ከጎንህ ነው የምትቆመው የወደደችው ያፈቀረች ሴት የእውነት ማለት ነው። አዘኔቷ ደግሞ ርኅራኄዋ፣ ላንተ ያላት አዘኔታ የሆነ ነገር ህይወት ውስጥ ስለሆነ የሆነ ችግር ስለገጠመህ አይደለም። በቃ ስትወድ እንዲሁ ታዝንልሃለች። በጣም ኬር ታረግልሃለች። እንዴት ነው ላይክ የእናት አይነት ካራክተር አለ አይደለ? እናት ለልጇ በቃ ምንም እኮ አልሆነም፣ ግን በቃ ታዝንለታለች፣ ትንሰፈሰፍለታለች አይደለ? ሴት ልጅ ስታፈቅር እንደዛ ነው የምትሆነው። የእውነት ፍቅር ውስጥ ስትሆን በጣም ኬር ታረጋለች። የመንሰፍሰፍ ባህሪን ታሳይሃለች እና የማያቋርጥ ድጋፍ እና እርኅራኄን ታሳይሃለች። ይህን የምታሳየ እንግዲህ ቅድም እንዳልኳችሁ ስለወደደችህ ስላፈቀረች ብቻ ነው። ብዙ ጊዜ ይህንን ካራክተር ይህንን ባህሪ የምታገኙት ያፈቀረች ሴት ጋር ነው። ከዛ ውጭ ሴት ልጅ በጣም ትጠረጠራለች፣ በጣም ትጠይቃለች፣ በጣም በቃ ብዙ ነገሮችን ታያለች፣ ፍቅር እስኪይዛት ድረስ። ፍቅር ከያዛት በኋላ ግን ነገሩ የተገላቢጦች ነው የሚሆነው። በቃ ካንተ ጎን ናት። ምን የሚፈጠር ምን ከጎን ሆና ሰፖርት ታደርግለች፣ ትደግፋለች፣ ታበረታለች። ሶስተኛ የእውነት ያፈቀረች ሴት ለአንተ ብቻ የምትሰጠው ሌላኛው ነገር እውነተኛ የሆነ ራሷን ነው ማንነቷን እንዴት መሰላችሁ ብዙ ጊዜ ሰዎች ጋር ስንቀርብ ይሄ ደካማ ነገራችንን እንከናችንን ጎዶሏችንን ለማሳየት ወደኋላ እንላለን አደለ ሚስጥራችንን ለመናገር ወደኋላ እንላለን በደንብ እስክንግባባ በደንብ እስክንተዋወቅ የምንቆይባቸው ጊዜያቶችም አሉ አደለ የእውነት የወደደች ያፈቀረች ሴት ግን በቃ እንዴት ነው ትላንቷንም ነገዋንም ዛሬዋንም ነው የምትሰጥ ትላንቷ ውስጥ የነበሩ ስህተቶቿን ያሳለፈችውን ህይወት ምንም አትደብቅህም ልጅነቷን እንደዚህ ውኝ እንደዚህ ተፈጥሮ አላ አደለም በቃ ሰዎች እኮ የተሰራንበት ነገር ያ ነው አይደለ? ትናንታችን አለ፣ ዛሬያችን አለ፣ ነጋችን አለ። እነዚህን ሁሉ ትሰጥሃለች። ትናንቷን በመንገር ዛሬዋን ደግሞ ከአንተ ጋር አብራ በመሆን ነገዋን ደግሞ በማቀድ ነገ እንደዚህ እንሆናለን፣ ነገ እንደዚህ እናደርጋለን እያለች ማለት ነው ስለዚህ ሙሉ ራሷን እውነተኛ ራሷን እውነተኛ ማንነቷን ትሰጣለች ማለት ይሄ ነው። ያለፈውን ትነግራለች፣ ያሁኑን አብረሀት ናት ያለኸው። ሙሉ ስሜቷን ትነግራለች፣ ታስረዳሀለች፣ ትገልጽልሀለች። ህይወቷ ውስጥ ምን እየተካሄደ እንደሆነ ምንም የሚቀረ ነገር የለም። ራሷን ትሰጣለች ማለት ይሄ ነው። እንከን ይኖራታል፣ ጉድለት ይኖራታል፣ የሚያበሳጩ ነገሮች ይኖራል። አሁን ብዙ ጊዜ የምናየው ዴቶች ላይ ምናምን በቃ ላደል ቀሚስ ለብሶ ሄዶ በቃ ያችን ምግብ ቀስ ብሎ በልቶ አይደለም መብላ ካለባት ትበላለች በቃ ማድረግ ያለባትን ነገር ታደርጋለች ተረድታችኛል አይደለ ይሄ ፊልም የሚመስል አይነት ኑሮ አይደለም ሪል ላይፍ ላይ ያለውን እውነተኛ ማንነቷን እውነተኛ እሷነቷን ገልጣ ታሳይሃለች ያም የእውነተኛ ፍቅር መገለጫ ነው እውነተኛ ራሷን ትሰጠሃለች አራተኛ የማያበቃ ትዕግስት ትዕግስት ይኖራታል ከአንተ ጋር ስትሆን ይሄ ማለት ሴት ልጅ እንዲሁ ኖርማሊ ትዕግስተኛ ስለሆነች ብቻ አይደለም የፍቅር ስሜት ውስጥ ስትሆን ሴት ልጅ ለወደደችው ሰው የወደደችው ወንድ በጣም ትዕግስተኛ ናት፣ በጣም ታጋሽ ናት። የሆነ ነገር ሊሆንብህ ይችላል፣ የሆነ ነገር ሊኖርብህ ይችላል። ያንን እስክታስተካክል ያንን ነገር እንድታስተካክል ከጎን ሆና ታግዝሃለች። ይለወጣል የሚል ተስፋ ይኖራታል። እንዴት ብዬ ልንገራችሁ። በጣም ታጋሽ ናት። ሴት ልጅ ስታፈቅር የእውነት ስታፈቅር ትዕግስተኛ ናት። በቃ ጥግ ድረስ ነው በቃ ትዕግስቷ። የምንሰማቸው አንዳንድ የፍቅር ታሪኮችም ትዳር ላይ የሚያሉ ታሪኮችም የሚያሳዩን ይህንን ነው። በቃ ሴት ልጅ ስትወድ ትዕግስት ትሰጣለች። ዝም ብለን እንዲሁ ለማለት የምንለው ትዕግስት አይደለም። በቃ ጥግ ድረስ ማለት እንደዚህ የሚቻላል፣ እንዲ እንደዚህ የሚደረጋል፣ እንዲ የምንላቸውን ነገሮች ማለት ነው። በጣም ታጋሽ ትሆናለች። ሴት ልጅ ስትወድ ስታፈቅር የፍቅር ስሜት በራሱ ይህንን ለአንተ እንድትሰጥ ያስገድዳታል። ስለዚህ ታጋሽ ትሆናለች። ታጋሽ ስትሆንልህ ነገሮችን ስታልፍ እንዳላየ ስታልፍ ስትችል ነገ ይለወጣል፣ ነገ ይስተካከላል፣ ነገ እንዲሆናል ብላ ስትችል ደግሞ የሆነ መሄጃ ስለሌላት ወይ በቃ አላ ብለ እንደዛ አድርጋችሁ የምታስቡ ካላችሁ በጣም ተሳስታችኋል። የእውነት በቃ ስለወደደች እና ስለወደደች ነው። በዚህ ልክ ብትረዱት ብዙ ነገሮች ይስተካከላሉ። አንዳንድ ጊዜ ሁላችሁንም ወንዶች ማለት አይደለም ግን፣ አንዳንድ ወንዶች የሚደረግላቸው ነገር ከምን እንደሆነ በተለየ ሁኔታ ስለማይረዱት ይመስለኛል የእሳሳተ ነገር ውስጥ የሚገቡት በቃ ስለወደደች ነው። ይህንን ሁሉ የምታደርግልህ እኮ ስለወደደች ነው። በዛ መልኩ መረዳትና በዛ መልኩ ትሪት ማድረግ ያስፈልጋል። ኢቨን የማትፈልገው ከሆነ የማይሆን ከሆነም መቁረጥ ነው እንጂ በቃ አላ አደለም አላስፈላጊ ጉዳት ውስጥ መክተት መግባት በኋላ ላይ ወደ አንተም የሚመጣ ነገር ነው ተመልሶ። በነገራችን ላይ የሰራነው ግፍ የሰራነው በደል ያስለቀስነው መልሶ ወደኛ መምጣቱ የማይቀር ነው። የዘራነውን እናጭዳለን። እና በተቻላችሁ መጠን ሲሪየስ ሆኑ። የፍቅር ግንኙነት ላይ ሰዎች የሚያደርጉላችሁን ነገር እንደ ተራ አትዩ። ስሜት ነው፣ የስሜት መጎዳት በጣም ከባድ ነገር። ሰዎች አያልቅሱባችሁ፣ ሴት ልጅ አታልቅስባችሁ። በቃ የምታደርግላችሁ እነዚህ ነገሮች ካያችሁ የፍቅር ነው ሶ በዛ ልክ ሪስፖንድ አድርጉ። እምባ የእምባ ምክንያት አትሆን። ስለዚህ እውነት የወደደች ሴት የምትሰጥ ሌላኛው ነገር ትዕግስት ነው ማለት ነው። አምስተኛ የህይወቷን ቁልፍና የወደፊቷን ካርታ ትሰጣለች። ይሄ በጣም ወሳኝ ነገር ነው። እንግዲህ የህይወት ቁልፍ ማለት በቃ ስንኖር አላደለ የሚያስደስቱን ነገሮች፣ የሚያስከፉን ነገሮች፣ ዋጋ የምንሰጣቸው ነገሮች፣ በህይወታችን እንዲሆኑልን የምንፈልጋቸው ነገሮች ሼር ማድረግ እነዚህን ነገሮች ሼር ማድረግ በቃ እንዴት ነው ህይወቷን ላንተ አሳልፎ የመስጠት ያህል ማለት ነው። እውነት ለመናገር በቃ የእውነት ፍቅር ውስጥ ያለች ሴት እንደዛ ነው የምታደርገው። በቃ ሙሉ ነገሯ በአንተ ዙሪያ እስኪመስል ድረስ አንተን ፐርፌክት አድርጋ ታያለች። አንተን ፍጹም አድርጋ ታያለች። አንተን ሙሉ አድርጋ ታያለች። አንተ ማትችለው፣ አንተ ማታቀው ነገር ያለ በፍፁም አይመስላትም። ካርቷን ትሰጥሃለች። የወደፊቷን ወደፊቷን በአንተ እጅ ላይ ታደርጋለች። በቃ ትተማመንባለች፣ ትደገፍብሃለች። ምንም ቢመጣ በቃ ካንተ ጋር ነው መሆኑ ብላ እምነት ትሰጣለች። በቃ የወደፊት ካርቷ ማለት መዳረሻዋ መሆን የምትፈልገው ማድረግ የምትፈልገው ነው አይደለ? እሱን ትሰጣለች። በቃ እንካ አንተ ጋር ይቀመጥ ነው የኔ ህይወት ባለህበት ይዘህ ሂድ ባለህበት ይዘኝ ሂድ ባለህበት አብሬህ አለሁ የሚል ነው እንግዲህ እምነት ትሰጣለች። ትተማመንብሃለች፣ ነገን ከአንተ ጋር ታስባለች። ስለዚህ ወደፊቷን ካርታ ትሰጣለች ማለት ይሄ ነውና፣ የእውነት ፍቅር ውስጥ የሆነች ሴት ልጅ እነዚህን ነገሮች ትሰጣችኋለች። አንድ አምስት ነገሮችን አየን፣ በጣም ወሳኝና መሰረታዊ ነገሮች ናቸው። እንግዲህ እነዚህን ከአንድ ሴት ልጅ ካገኛችሁ፣ የእውነት ወዳችሁ፣ የእውነት አፍቅራችሁ እንደሆነ አንድ ስታንዳርድ አድርጋችሁ በዛ ልክ ከሪስፖንድ የምታደርጉ እንባ ባይኖርባችሁ ብዬ አስባለሁ። ብዙ ጊዜ ወንዶች እነዚህ ነገሮች ስታዩ እንዴት ነው አለ አደለ? ይህ የመኩራት ወይ ችላይ ማለት ወይ እንደዛ አድርጋችሁ የምታስቡ አላችሁ። እና ይሄ ኮንፊደንስም ስለሌላት አደለም ሴት ልጅ እንደዚህ የምትሆነው ወይም ሌላ ሰው ስለማይፈልጋት አደለም፣ ሌላ ሰው በህይወቷ ስለሌለ አይደለም። ስለወደደችና ስላፈቀረች ብቻ ነው። የፍቅር ስሜት ደግሞ እንዲህ ነው ተብሎ ጀስቲፋይ የሚደረግ አደለም። እና በዛ ልክ ብትረዱት ይሄ ኔጌቲቭ ነገሮችን ማንም ስለሌላት እንደዚህ ምናም የሚለውን እንትን ብላችሁ ግፍ የምትሰሩ ወይም ችላ የምትሉ ከሆነ እንግዲህ በኋላ ላይ አይቀርም፣ እንዳልኳችሁ ሰው የዘራውን ያንን ያጭዳል እና ራሳችሁን ጠብቆ። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ካያችሁት በእርግጠኝነት ወዳችሁታል፣ ላይክ አድርጉት። አመሰግናለሁ። በቀጣይም በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ እስካሁን ናፊዳርቲቪን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ቆንጆ ቪዲዮዎችን ታገኛላችሁ። ሁላችንም ውድድ አረጋችኋለሁ።